አራሲ ደግሞ ቀለም ቀለም ይቻ አስመሳይ ማለት ነው። ሰብስክራይብ ዋስ ቀንስባት አይደል እንዴ? እንጂ ሩታን ጥብ ሙሽታም እያለኝ ለፍቅር አይደል እንዴ እንደምታግዘው ፍቅር የሰፈር የሊናት እያለች ቀለምና አልም እያለች የባለገች አርብት ምክር ሷሲቲ ባለጌ አሁን ነው የምትባለው። ደግሞ የሆነ የቀለም የምትባላለች። አሁን እሷ ጥብ ሩታን በቃ አድርጋት አድርጋት አድርጋት። አሁን ሁሉም ሰው እንትን ሲላት ለሰርጉ ምናምን ተቀየረች። ገባሽ የልጅ እናት እኮ ናት ደግሞ። የልጅ እናት እዚህ የልጅ እናት ልጇን ይዛ ነበር እኮ በጀርባው አድርጋ እምትሳል። ደግሞ ባለጊ እኔ በደንብ ነው የማውቃት። እንደምታውቂኝ እንደምንታዋወቅ በመናገርሽ እጅግ በጣም ደስ ብሎኛል። ዜድ ካታሪ ምነው አፈላሽ አፈላሽ? ሰሞኑ ሚዲያው ቀዘቀዘብሻ አደለ? ማታ ስገኝ ስትበይ አድርሽ አሉ ሰማሁ። አረ ነው ይደረሽ፣ ስጋሽን እየበላችሽ ነው። አሮጊት ነው ያልሽ። በመጀመሪያ አሮጊት ማለት ስድብ አይደለም። አሮጊት ብለሽ ስትሳደቢ አንቺ ወልዳ ያሳደገችሽን እናትሽን አሮጊት መሆኗን እንዳትረሺ። ለማንኛውም ለእናትሽ ረጅም ዕድሜ ከጤና ጋር እመኛለሁ። እንዳንቺ ባለጌ አይደለሁኝ ማለት ሳደብ። ባለጌ ላልሹ ደግሞ በደንብ አረጌ መልስ መለስ ስልሻለሁ። ባለጌ ውስጥ እኔ ሳልሆን እንግዲያውስጥ አንቺ ነሽ። ባለጌ አንቺነሽ የመጨረሻ ማለት ነው። ከልጅ ጋር ነበር ልጇን አቅፋ ነበር የምትሳደብ። አቤት ውሸት! አንቺ ምን አይነት ባለጌ ውሸት! አምንሽ ግን በኋላ ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለዚች ድንቆሮ አድርሱልኝ። ለነገሩ ባታደርሱልኝም በር ላይ ቁጭ ብላ ነው እንደ ውሃ እየጠጣችሁ የምታደምጠኝ ማለት ነው። እና ወደኋላ እንድመለስ ባታረጊኝ በጣም ደስ ይለኛል። ወደ ስድብ ማለት ነው። ለማንኛውም ብቻ ተከተሉኝ አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድ እና የተከበራችሁ የቻራሌ ቤተሰቦች እንዴት ሰነበታችሁ ደህና ናችሁ ወይ እኔ ያለው አልሐምዱሊላህ በጣም ደህና ነኝ ውዶቼ እንግዲህ ያው አሮጌት ከመሆን የተነሳ ያው ብዥታ የአይን ብዥታ ስላለብኝ ለዛ ነው ይሄ መነጽሬን ተጠቅሜ የመጣሁት ማለት ነው ታጎኛላችሁ ያው ይሄ ዶላብና ይሄ የማዳም እቃዎች እንዳይታያቸው ብዬ ነው ከካሜራ ጀርባ የመጣሁት እንጂ ምንም የሚያሸማቅቀኝ ምንም የሚያሳፍረኝ ነገር ኖሮብኝ አይደለም፣ አልሐምዱሊላ እና ምንድን ነው አሮጌትን ከመሆን የተነሳ አይኔ በደንብ አጉልቶ በደንብ አጉልቶ ስለማያሳየኝ ነው መነጽር ተጠቅሜ የመጣሁት ማለት ነው። እና ውድ ተመልካቾቼ እንግዲህ ማታ ስትሄድብኝ አደረች ስትሄድብኝ የለማ ቀዝቅዟል። ሰሞኑ ወርዳለች ቀዝቅዛለች እኛኛ ስትል ታድራለች እኛኛኛኝ እንደ አሮጊት ዘጠና ዓመትና ሰማንያ ዓመት እንደሞላት አሮጊት ስትበረቀስ ታድራለች። ወረደባት፣ የዩቱብ ቻናሏ ስለወረደባት አሁን እኔ ጋር መምጣት አለባት ማለት ነው። አብርሽና ሩታ እየሰደበች ይቺ አስመሳይ ያሮጊት ፍቅር የሰፈሬ ልጅ ናት እያለች ይኔናት አብርሽም ፍቅርም የሀገሬ ልጆች ናቸው፣ የሰፈሬ ልጆች ማለት ነው። ተቃውሞሻል ወያ ብሽና ሩታ ግጥም አድርጌ አልዋሽም። በደንብ አድርጌ ነው የምናገረው፣ ማለት ነው። ምክንያቱም ለአንቺ አይደለም መንገር የሚጠበቅብኝ ማለት ነው። ማንንም ልዋሽ አልፈልግም፣ ሰው ቧሽ፣ አላህን አልዋሽም። እሺ፣ እንደ አንቺ አስመስዬ ማወራ ሰው አይደለው። እንደውም አስመሰው አንቺ ነሽ፣ እየተቃወምሽው። ተቃውሞሽን ትክክል ነበርሽ ወይ ብላችሁ ከጠየቃችሁ አሁን መቶ ፐርሰንት ትክክል ነበር። ገባችሁ አይደለም። ብዙ ነገሮች ማለት ነው። አሁን ወደኋላ ተመልሼ ይሄን ይሄን ብዬ ማብራራትን አይጠበቅብኝም። ሲቀጥል ምንድነው? ልጅ ይዛ ነበር እኮ የምትሳደበው፣ ልጅ ይዛ ነበር እኮ የምትሰራ አውፍ ጀግነቴ እኮ ነው። በዚ አጋጣሚ የተናገርሽ ማለት ነው። ጀግና ሴት፣ አንበሳ ሴት ስለሆንኩኝ ነው የተናገርሽ ማለት ነው። ልጅ እሰራ ነበር። የዛሬ አምስት ዓመት ነው እኔ እና አንቺ የምንተዋወቀው ማለት ነው። የዛሬ አምስት ዓመት የምታውቂው ኩሽና ነው ዛሬም ላይ ቁጭ ብዬ የምሰራበት ማለት ነው። ልጄን ይዤ ማለት ነው። ግን ልጄን ይዤ አቅፌ አብርሽና ሮታ ስሰድም የትኛውም ኦዴንስ አላየኝም። የትኛውን ሰው ያየኝ ሰው የለም። አንቺ ተመልካቾችሽን ለማሳመን ተመልካቾችሽን እንዲያቁ ያደረግሽበት መንገድ ነው ማለት ነው። አንቺን የሚከታተሉሽ የአብርሽና የሮታ ኦዲንሶች እኔን የሚከታተሉኛል። አንድ ቀን ግን ልጅዬ አላየኝም። ገባሽ አይደለ? አዎ፣ ልጅዤ ነው የምሰራው የነበረው። አልሐምዱሊላ ዛሬ ላይ ሳይሆን የዛሬ ሶስት ዓመት ከሶስት ዓመት በፊት ማለት ነው። በዛን ሰዓት ልጅዤ ስሰራ የምንሰራው በዛን ሰዓት ስለነ ቶፊቅ ስለነ ለምለም ስለነ ፋሲካ ስለነሱ ነበር የምንሰራው ማለት ነው። እንተዋወቃለን እኮ እኔ ናንቺ በአብሬሽ እና በሮታ ሳይሆን ማለት የተጣላ ነው። እኔና አንቺ የተጣላንበት ብዙ ጉዳ አለብሽ አንቺ ማለት ነው። ማውጣት ካለብኝ ስለአንቺ ዘርዝሬ መንጥሬ አውጣለሁ እንዳንቺ እኔ ዘረኝነት አውርቼ አይደለም የዩቱብ ቻናልን ያሳደግኩት ማለት ነው እ የአማራ ልጆች የአማራ ወጣትን አስጨፍጭፈሽ ነው የዩቱብ ቻናል ያሳደግሽው ማለት ነው። የትግራይ ልጆችን አስጨፍጭፈሽ ነው ዘረኝነት አውርተሽ የአማራ ልጅ ስቲ፣ የትግራይ ልጅ ስቲ፣ የኦሮሞ ልጅ ስቲ ስታባይ ኖረሽ ነው የዩቱብ ቻናልሽን ቀይረሽ መተሽ ጨዋጫዋ የሚያጫውትሽ ማለት ነው። በዚህ የዩቱብ ቻናል ሽን ነው የአብሬሽንና የሩታ ኦዲየንሶችን የሚያውቁሽ ማለት ነው። እኔና እንቺ ደግሞ የምንተዋወቀው በሸጥሹ የዩቱብ ቻናልሽ ነው ምክንያቱም ቅሌታምና ውርደታም ስለሆንሽ ነው የዩቱብ ቻናል ሽን ሀያ አንድ ሺህ ሰብስክራይብ አድርሰሽ የሸጥሹ ለምን የብዙ ሰው የብዙ ወጣቶች ደም ስላለበት ማለት ነው። አንቺ ባለቂ ማለት ነው። እኔ ነው ባለቂ ያልሽ እኔ ባለቂ አይደለሁኝም። በጣም ጨዋ ስነ ስርአት ያለ ስነ ስርአት ያላቸው ቤተሰቦች ያሳደጉኝ ነኝ። ገባሽ? እኔ አብርሽና ሩታ በጥላቻ አይደለም የተቃወንኳቸው ማለት ነው። ውሸትን አትናገሩ ይሄ ይሄ ነው ብዬ ተናግሬያለሁ። አሁን ወደኋላ ተመልሽ ይሄን ይህን ማለት አልፈልግም። እውነት ወደ እንሶች መጥተው ቀለሟ በምን ምክንያት እነሱ ተቃወምሽ ካሉኝ እኔ በቂ የሆነ መልስ አለኝ። ትክክልናት ቀለሟ ይላሉ እነሱ ማለት ነው እኔ ትክክል የሆነ መልስ ይዤ ነው የመጣሁት የተከራከርኩት ማለት ነው። እንደ አንቺ እያስመሰልኩ አንቺ እኮ አብሬሽና ሩታ ወደሽ አይደለም አንቀሻቸው አይደለም። በዛ በየሙከይፎ ታች ትተኛለሽ ትጋደሚ ያለሽ እግርሽን ሰቅለሽ ስራ አትሰሪም። ቸገረኝ፣ ምንም ነገር የለኝም፣ ስራ የለኝም እያልሽ ከካሜራ ጀርባ ኮ ነው የምታወሪ ስለአንቺ። አንቺ ማላቅ መሰልሽ እንዴ አንቺ እኮ ገንዘብ መለመን የለመድሽ ሴት ነሽ እኮ አሁን፣ ጨዋ ጨዋ እያጫወትሽ እዚች ጋር መተሽ ስ አብርሽ እና ሩታ አብርሽ እና ሩታ ወደሻቸው አይደለም። እውነቱም ስነግርሽ ወላሂ ብዬ ስምልልሽ ማለት ነው አብርሽ እና ሩታ ወደሻቸው አይደለም። የምታደንቅያቸው የአብርሽ እና የሩታ ወዲንሶች ከራሳቸው በላይ የሰውን ደስታ የሚያስደስታቸው እጅግ በጣም ምስኪን የሆኑ የአረብ ሀገር እህቶቻችን ስላሉ በእነሱ የምትጠቀሚው ጥቅም ስላለ እንጂ አብርሽና ሩታ ከወደሻቸው አይደለም። እኔ እንዳንቺ አይደለም። እኔ ሰርቼ የምበላ ሴት ነኝ። ገባሽ አይደለም? ሰርቼ የምኖር ማለት ነው። አብርሽና ሩታ እየሰደበች እኮ ነው። ዛሬ እ ሰብስክራይ ሲያንስ እኮ ነው በሰርጉ የተቀላቀለች። ያቆኛል፣ የአብርሽና የሩታ ደጋፊዎች ያቆኛል። ሲቀጥል እየተከራከሩች ነበረ። በዚህ አጋጣሚ እጅግ በጣም አድርጌ ከልብ አመሰግናለሁ ቲጂዬ እንዲሁም ደግሞ አሲቲ ብዙ ልጆች እየተከራከሩሽ ነበረ። እኔ ሰርግን አይቼ አይደለም የተቀላቀልኩት፣ ትንሱ ወደ ሶሻል ሚዲያ አብሬሽና ሩታ ሲያመጣት ነው። እኔ ስለነሱ ጥሩ ነገር ተናግሬ የመጣሁት ማለት ነው። አንቺ ደንቆሮ እኔ እንድጠላ ብታረጊም ሺ ጊዜ የሚያቆኝ የሚከታተሉኝ ያሉ። እኔ እንዳንቺ ዘረኛ አይደለሁኝም። እኔ እንዳንቺ ቆሻሻ ባለቂ አይደለሁኝም። ቆሻሻ አንቺ ነሽ። ልጅ ይዞ አረብ ቤት መስራት ደግሞ ጀግንነት አንበሳነት ነው። ገባሽ አይደለም? እኔ ጀግና እናት ስለሆንኩኝ ነው። አንቺ ዶንቆሮ ምን ነው፣ ገንዘብ ለምነሽን ያመጣሽ ጎረምሳ፣ ከኢትዮጵያ በባህር ያመጣሽ ጎረምሳ አላስወለደሽም። ምን ነው፣ ከልጇ ውርደት መሰልሽ እንዴ? ውርደት መሰልሽ እንዴ? እኔ ኮ ባለ ትዳር ነው። ገባሽ? ባለ ትዳር የተከበርኩ ማለት ነው። ልጄን ይዤ አረብ ቤት ብሰራ ጀግንነትን ነው የተናገርሽ ማለት ነው። በጣም ጀግና ሴት። ስለ ራስ ማውራት ይከብዳል ምናልባት የሚያቆኝ ሊያወሩ ይችላሉ። አንቺ ዶንቆሮ ድና ቆርት ማለት ነው። በጣም የማቃት ሴት ናት እኮ በጣም ወራዳ አሮጊት፣ ወራዳ እንግዲያውስ አንቺ ነሽ። ግን ተከበሪ፣ ብትከበሪ ነው የሚሻልሽ። አንገትሽን የሚያስደፋሽ የደም እምባ የሚያስለቅስሽ ስራ ነው ያለብሽ አንቺ ማለት ነው። ልታፍሬ የሚገባው አንቺ እንጂ እኔ አይደለወኝ። እኔ ቀልነት እኔ የሚያሳፍረኝ ስራ አንደችም ነገር አልሰራው። እኔ እናንቺ በደንብ ነው መታወቅ። ሶሻል ሚዲያ መታዋወቅ ብቻ አይደለም። አላ ምስክሬ ነው ምላችሁ፣ እኔ እና እሷ በቴሌግራም እናወራ ነበረ። እሷ ቲቲ የዋህ እነ ዜድ ብዙ አሉ፣ እነ እሙ ወሎ፣ እነ ሰሙ፣ እነ እሙ ብዙ ልጆች ማለት ነው። ብዙ የሚያውቁሽ እነ ገጠር ልጅ አጀቡሽ ማለት ነው። ጻፉ፣ ኮሜንት ላይ የሚያውቁሽ ማለት ነው። አንቺ ወራዳ፣ እኔን ወራዳ ብለሽ ስትሳደብ አይደብርሽ? ደንቆር ሆነሽ እኮ መሀየም ማለት ነው። ዛሬ ጨዋጨዋ አቅሻ አለኩ። አንዴ በደቂቃ መንዙማ እንትንት ያለሽ መልሰሽ ደግሞ እስኪ ፍቅር አዲስ ዘፈን ዝፈኝ ትዘፍኛለሽ። አንቺ ኮ በጣም የወረሽ ሴት እኮ ነሽ። እኔ ቤትኛው ሞራንሽ፣ ቤትኛው። አዎ የሚያውቁሽ የአብርሽና የሩታ ደጋፊዎች የሚያውቁሽ አብርሽ እና ሩታ ብለሽ ጨዋ ጨዋ ሲያጫውትሽ ነው። አንቺ እኮ በደንብ ነው ማቅሽ ማለት ነው። ከሀ እስከ ፐ ድረስ ተናገሪ ካልሽ በደንብ ዝርዝር ምን ጥር አድርጌ ያወራልሻለው ማለት ነው። ነገር ግን ጉድሽን እንዳወጣ እንዳታደርጊ። እኔ እናንቺ የተጣላ ነው እ ገንዘብ በቴሌግራም ስትለምኝ በዛን ሰዓት ነው እኔ እናንቺ የተራራቅ ነው ማለት ነው። እኔ እናንቺ ለረጅም ሰዓት በቴሌግራም እናወራ ነበረ፣ በደንብ እናወራ ነበረ። አሉ ምስክር መቼም እኔን ብትዋሽኝ መቼም አላህን ላህን አትዋሽኝ። አራ ስንቶቹ አሉ እዚች ጋር እነ ዋህ ያዋርዱሻል እኮ እነ ቲቲ እነ ዜድ ያዋርዱሻል እኮ አንቺ አብረን በግሩፕ እንደዚህ ቴሌግራም ላይ እናወራ ነበረ። አንቺ አንድ ጎረምሳ ከኢትዮጵያ በባህር ልታመጪ ወንድሜ ነው ብለሽ ስትዋሺኝ አንቺ ውሸታም አንቺ ሌባ ማለት ነው። ገንዘብ እርዱኝ እያልሽ እኔ ግን ከልጅ ጋር እየሰራው ልጅ ተሸክሜ እየሰራው ለማንን ጎረምሳ የምታመጣበት ገንዘብን አረዳም ብያለሁ። አዎ አረዳም ብያለሁ። መብቴ አይደለ? መብቴ አይደለ እንዴ? መብቴ እኮ ነው። ገባሽ? እኔ አረቤት ልጅ ይዤ እየሰራ ሆይ እንዳንቺ ገንዘብ ማንን ጎረምሳ ሰምታ። የእናትሽ ልጅ ከሆነ አዎ እንረዳሻለን። የእናትሽ ልጅ ከሆነ ነይ አምጩ፣ ወደ ሶሻል ሚዲያው አምጩ። ቴሌግራም ገብቶ ይናገር፣ እኔ የገሌ እህት ነኝ የመጣሁት በባህር ነው። የመኔዎች ይዘውኛል፣ እየቀጠቀጡኝ ነው፣ እየመቱኝ ነው ብሎ ይናገር ስንልሽ እኮ ድርግም ብልሽ ነው የጠፋሽ። ቲክቶክ ላይ ይሁን ፌስቡክ ላይ ይሁን ዩቱብ ላይ ይሁን ኬት እንዳመጣሹ የማናቅ እርጅኝ እህቴ የሚል ድምፅ አሰምተሽ ነው ገንዘብ ልትበይ የነበረው ማለት ነው። አንቺ ወራዳ በየትኛው ሞራንሽ እኔን ዜድ፣ ካታሪ ተጠንቀቂ። ከዚህም የበለጠ ብዙ ነገር አለ ማለት ነው። እኔ እንዳንቺ የኢትዮጵያ ወጣትን አስጨፍጭፌ የዩቱብ ቻናላይን ያሳደግኩ ሴት አይደለሁ። ስነ ስርዓትሽን፣ እሺ፣ ተከበሪ። ከዚህ በኋላ ሲቀጥል ስለ ስሜ ስለ እኔ ማንሳት ትችያለሽ፣ ስለ ልጄ ብታነሺ የልጄ ላይታችሁን ያውጡሽ። አንቺ መሀይም ማለት ነው። አርፈሽ ተቀመጭ፣ እሺ ወራዳ። አንቺ ማለሽ ወራዳ አሮጊት አላለችም አንቺ ያለሽ አይደለ እንዴ? እኔስ፣ አልሐምዱሊላ፣ አሮጊት ብትይኝ እኮ አሮጊትነት እኮ መታደለው። ገባሽ አደለም? አሮጊት እኮ አላህ ለወደደ ለፈቀደለት ነው እዚህ ጋ የሚደርሰው ማለት ነው። አሮጊት ማለት ስድብ እንዳይመስልሽ የድሜ ጠገብ ማለት ነው ገባሽ? እኔ ምን የመሰሉ ልጆች ወልጄ ነው አሮጊት የሆንኩት ማለት ነው አንቺ ያለሽ አደለ እ እኔ እኮ ከአንቺ በልጬ እኮ አይደለም ው እዚች ጋ እኮ ፎቶሽን ይናገራል እኮ ፎቶሽን ይናገራል ይሄ ከአምስት ዓመት የነበረሽ ፎቶ ነው። እኔ ዛሬ ላይ ዛሬ ላይ የዛሬ አምስት ዓመት የምታያት ቀለም አላት። ገባሽ አይደለ? አንቺ ደንቆሮ፣ እስኪ ልብ ካለሽ ኮንፊደንስ ካለሽ ውጪ። አትወጪም ከካሜራ በስተጀርባ ተደብቀሽ ነው ጫዋጫዋ የሚያጫውትሽ ማለት ነው። እንዴት ነው የምትወጪው አንቺ ሶሻል ሚዲያ? እንደዚህ በቪዲዮ የምትወጪው እንዴት ነው አንቺ? የሀገርሽ ልጅን ያስጨፈጨፍሽ፣ የኢትዮጵያ ወጣቶችን ያስጨፈጨፍሽ ዘረኛ ኮርሽ በየትኛው ኮንፊደንስሽ ማለት ነው? አርፈሽ ተቀመጭ። ከዚህም የበለጠ ወላሂ ነው ምሽ አስለቀስሻ አለው አርፈሽ ብትቀመጪ እየተሻለ ነው የሚሆነው፣ ማለት ነው። አስጠንቅቄሻለሁ ማለት ነው። እዛው ጫጫ እያጫወተሽ የምትበያቸው እዛ በያቸው። እኔ ጋር ለመምጣት ማትች ፍቅር እያለች አብርሽ እያ ያገሬ ልጆች ናቸው። አንቺ ስለ ፍቅርና ስለ አብርሃም የምታውቂው ነገር አለ? እኔ እኮ ስለማቅ ነው ያወራሁት ማለት ነው። በደንብ ስለማቅ ማለት ነው። አንቺ በመሰለኝና በደሳለኝ እያወረሽ ሰብስክራይብ የምትለቅሚ አንቺ ያለሽ አይደለም ዶንቆሮ እንዲህ ምን ትላለች? እቺ ቀጥ ደይሜ ስለ እኔ እንዳታነሺ። ስለ እኔ ስትከራከሩልኝ ለነበራችሁ ደግሞ እጅግ በጣም አርኪ ከልብ ነው የማመሰግናችሁ የእኔ ውዶች፣ ወዳችኋለሁ። በአሁኑ ሰዓት ቀለማ እኮ ምርጥ እህታችን እና ትላልሹ አሴትዬ የእኔ ውድ እህት ባለሽበት አላህ ይጠብቅልኝ፣ ወዳችኋለሁ። ወላሂ ለእኔ ስትከራከሩልኝ የነበረው ቀለም ወለቀቅ አድርጊያት ስትሏት ለነበራችሁ እጅግ በጣም አድርጌ ከልብ አመሰግናለሁ። እኔ አይደለሁም ወራዳ፣ ውጭዶች፣ ወራዳ የወረደች እሷ ናት። ስሜን እንዳታነሽ እሺ። ዶንቆሮ ማለት ነው በዛ በየግድግዳው ስር እንትን የምትዩ አንቺ ራስሽ እዛ። እኔ የስራ ሰው ነኝ፣ ጀግና አንበሳ ማለት ነው። በዚህ ኩሽና ነው የምታይኝ አመት ለአመት ስምንት አመት ሙሉ በዚህ ኩሽና የምታየኝ ማለት ነው። ገባሽ አይደለም ዶንቆሮ። ስራ አጥቼ ፈትቼ ተቀመጥኩኝ ስራ የለኝም እያልኩኝ በየካሜራ በስተጀርባ እንትን እያልኩኝ የልጆችን ገንዘብን አልቦጠቁጥም እሺ። ብዙ ነገሮች አሉ፣ ግን እንድናገር እንዳታረጊ። ስራ አጥሽ ነው ያዥ። ቻው ሰላማችሁ። አላ ያብዛልኝ። እንደ ተናግሮ አናጋሪ አለ ያዝላቸው። እኔ ወላሂ አልናገርም ብዬ ነበር፣ በግድ እንድናገር ነው ያደረገችኝ ማለት ነው እኔ መናገር ልሳደብ ወደኋላ እንድመለስ አልፈልግም። ሲጀመረን ተሳዳቢም አይደለሁኝም። ገፋ ቢል የኔ ስድብ ዘረጦ ብዬ ብሳደብ ነበረ። ዛሬ ግን በደንብ እንድሳደብ አድርገኛለች። ምክንያቱም ባለጌ ሴት አይደለው። ባለጌው አንቺ ነሽ። ባለጌ ብሎ የሚሳደብ ሰው ራሱ ባለጌ ሆነ ሰው። አሮጊትነት ደግሜ እነግርሻለሁ። አሮጊት ማለት የእድሜ ጠገብ፣ እናትሽ አሮጌት ናት፣ አንቺም አሮጌት ነሽ። ያው በጊዜ ስላልተጠቀምሽበት ነው እንጂ ምንም ማረግ አይቻልም። ምንም ይሄ ስልሽ ቅር እንዳይልሽ። ቅርን ካልሽ ቅራሪ ጠጭ ከፈለግሽ ማለት ነው። በጊዜች ተጠቀሚበት ወይስ እንዴት ነው? ሁለት ሺ ሁለት ሺ ብር ረጆኝ ወንድሜ በባህር እየመጣ ነው ያልሽውን እንዲ አላስረገዘሽም። እውነተኛ የአንቺ ነገር ሀሳቢ ይል ለዋ ወዳችኋል ወንዶች። ይሄ ከዚህ በላይ መሄድ የለብኝም እሺ ።